ሰላም ነሽ ወይ? ነዚ ሰላም አትይም። ይቅርታ ለመጠየቅ ነው የመጡት። እንደምትለኝ አላውቅም፣ ግን የሚጎዱኝ ሰዎች ጎን እንዴት ነው የምትቆመው? መቀጠል ከሆነ አስወጣለሁ እያለች ነበረ። ያለውን ስሜቷ ስትነግረኝ ምናምን አዝኜ ነው። በቃ ይቅርታ ለመጠየቅ ከልቧ ነው። ቤተሰቦቻችን፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ድምጼ በጣም ተዘጋግቷል፣ ጉንፋን ይዞኛል። ዛሬ ደግሞ ለየት ባለ ነገር ነው የመጡት። ባለፈው ከአዩ ጋር ተጣልተናል። ከወይኑ ጋርም ተጣልቻለሁ በዛ በሮማ ምክንያት ማለት ነው። እና እሷን ለመጠየቅ ነው ዛሬ ይቅርታ ለመጠየቅ ነው የመጡት። ምን እንደምትለኝ አላቅም፣ ግን በጣም በከባዱ የተናደደችው አዩም ሆነች እሷ ማለት ነው። አዩማ ጭራሽ ነው በእንደዚህ አይነት ሁኔታ መቀጠል ከሆነ አስወጣለሁ እያለች ነበረ በውስጥ መስመር ራሱ ማለት ነው። ውድ ቤተሰቦች እኔ ምን እንደሚሻለኝ አላቅም። ከእኔ ራስ አውርዱም ሰው ደግሞ እግዚአብሔር እኔ ምንም በቃ አርፌ ተሰብስቤ ስልኬን ዘጋግቼ ሁን ለመቀመጥ የሚቀረኝ በቃ አሁን ስራ ራሱ ላልሰራ ነው በእንደዚህ አይነት ጉዳይ ማለት ነው። እነሱም እኔ ጋር ይደውላሉ እዛ፣ እኔ ደግሞ አላርፍም፣ ያው ይደብራል በቃ እሱ እነሱ የሚያስረዱበት አንግል ለእኔ ምናምን አሳማኝ ሆኖ ይገኛል በዚህ ምክንያት ማለት ነው። እና ውድ ቤተሰቦች እስቲ ዛሬ በጣም እንግዲህ እግዚአብሔር ይዳኝና ከእሷ ጋር ብታረቅ ደስ ይለኛል፣ ምክንያቱም ምንም የምታውቀው ነገር የለም። ያዋህነች ማርያምን እኔ ያሰብኩት ለበጎ ነገር ነበር። ሙር ለማስታረቅ እና ለማስማማት ነበር የፈለኩት። እሱም እንደታሰረ ግልጽ ነው። የተፈጠረው ነገር ነው እንዳለው። እስካሁን ምንም ነገር የለም። እና ዛሬ እሺ ካለችኝ እግሯ ላይም ወደቄ የሚሆን ይቅርታ እጠይቃታለሁ። እስኪ አብራችሁ ተከተሉ። ግን የምትኖሩ ይመስላችኋል። ሳልደውል መምጣት፣ በሩ ላዝግ ነው። ወይኔ ጉዴ! ምን እንደሚፈጠር አላውቅም። እግዚአብሔር ከባድ ነው ዛሬ

አውራሽ ነው የመጣው? ማን ላስከትል? ዛሬ ደግሞ እንደዛ አይደለም። ሰላም ባለፈው ለተፈጠረው ነገር በጣም ይቅርታ ልልሽ ነው የመጣሁት። ከዛ ድረስ አቋርጬ የመጣሁት ለሱ ነው። አንደኛ ግን ማለት ነው እስከ ዛሬ ድረስ አብረኸኝ ብዙ ውለታ ስትውል ነበረ። ግን መልሰ እኔ ለሚጎዱኝ ሰዎች ጎን እንዴት ነው የምትቆሙት? እኔ በነሱ ጎን እንኳ አልቆምኩም። በነሱ ሳይድም በአንቺም ሳይድም እኮ ምንም ነገር አላደረኩም። ግን ያስገባው ማለት ነው የመጀመሪያ ሁለታ ስላለብኝ ነው እንጂ አንተን ማስገባት ስለ እውነት ስነግርህ ማለት ነው። ምክንያቱም እነሱ ታውቃለህ ምን ያክል ለኔ ጉርጓዴ እየቆፈሩልኝ እንደሆነ እሷን ብትሆን ታውቃለህ፣ አይደለም እንዳለው ታውቃለህ። አዎ ገብቶኛል አውቃለሁ። ግን ከስጋ ዘመዴ እኔ አንተን አዩን እንደአንተን እንደ ወንድሜ እሷን እንደ እህት አርጌ ነው መከታ አርጌያቸው የነበርኩት ታውቃለህ። ሲሆን እኮ እንደውም እነሱን መቅረብ አልነበረባቸው መቅረብ አልደረሰም ልክ ነሽ እኮ ግን እግዚአብሔርን ነው የምልሽ እኔ ምንም ክፋት አስቢያለሁ የእናንተ ሰላም ደስ ይለኛል በቃ አንቺ ሰላም ስትሆኝ ምናምን ያስደስተኛል ኖር እና ደግሞ ምንም ነገር ምንም ነገር እሷ ስትነግረኝ ያለው ያለውን ስሜቷን ስትነግረኝ አዝኜ ነው ይቅርታ ለመጠየቅ መጠየቅ ከልቧ ነው ብዬ ነው እኮ ያመጣዋት እንጂ ምንም ነገር ክፋት አላሰብኩም። ምን ያክል ነው ብታምናት? ምን አክል እኔ አለ 100% ነው እርግጠኛ ነኝ። አይታ ለምን እንደ የዛ ቤት ውስጥ ቁጭ ብላ ሊገሉኝ እንደነበረ ለሁለት አለበት አይደል? ምን ይቦታው ለአንተ እንደውም አንድ ነገር እንዳያረጉች ብለ ተከትለኝ አይደል የመጣው እሱማ ትክክል ግን፣ አሁን በቃ የመጨረሻ ጊዜ ነው ለምናኝ እኮ ነው። እሷ እራሱ እንደዛ ያረገች አዩን። ባለፈው በጣም ተቆጥታኝ ነበር። በጣም ከቪዲዮ ውጭ ራሱ ማለት ነው በውስጥ ስንት ነገር ተጨቃጭቀን እንደነበረ። እግዚአብሔርን እኔ ለአንቺ ምንም አይነት ክፋት አላስብም፣ እግዚአብሔርን ነው የምልሽ። እኔ ክፋት ታስባለ ብዬ እኮ አይደለም አውቃለሁ፣ ያው እንደዚህ እንደማት አስገድድ ያህም እንደሆነ አውቃለሁ፣ ግን እሺ ብለ እሷን እዚህ ቤት ማምጣት አልነበረም፣ ገባህ? እሱን ተገላገልኩ። ስለ እሷ ቤት ደግሞ እዚህ እንድትደርስ አልፈልግም። ስታስመስል እንዴት ምን አክል ታምናት አለ። ስታስመስል ቤቴ ውስጥ ገብጣ፣ ምን አላየህም? እንዲ ቪዲዮ ሻንጣዬን ሁሉ አውጡ ታ እንደዛ ወረወረ የጻን ጊዜ አላየሁ አይቻታል። እና በጣም ለእሱ ይቅርታ ጠይቃለሁ። እኔ አሁን ያ ነገር እንደተፈጠረው ሆኖ እኛን እታያለሽ፣ ወገን እናስከፍላችኋለን። ችግር የለም። ግን አሁን ይቅርታ አድርጊልኝ። ከዛ ድረስ የመጡት ይቅርታ እንድታደርግልኝ ነው። አንቺ ከእናንተ ጋር ምን ያደርጉልኛል? እኔ በስራችንም ቢሆን እኔ አንተ እንደ ወንድሜ ነው። ይለኝ የሚገባኝ ምን ምን ይለኝ ያው ምንም ነገር ነገር አላውቅም። ታውቃለህ አይደለ ሁሉም ነገር አንተ እናዩ ናቸው በምንም ነገር ማለት ነው። እኔ ስለ ቪዲዮም ስለ ምንም በቃ አንተ ነው ሁሉም ነገር የምታስተካክለው አይደል። እኔ የሚለቀቁ ምን ይሉ አላውቅም። አንተ ነው ያው ይሁሉ በአንተ እጅ ያለ ነገር ነው። አዎ፣ ስማ እና እኔ በጣም ማምን ወንድም ነኝ። ይላዩ ያው ቃላት የለኝም ያው ሰህቴ ናት። አንተም ደግሞ እንደ ወንድሜ ነው ማይ እኔ ስለ እውነት ስነግርህ ባሩቅ እኔ በዚህ ሰዓት ላይ ማለት ነው ዘመድ የሚባል የለኝም። እግዚአብሔርን ነው የምልህ። እኔ የኔ ዘመድ በአዳ ብቻ ነው፣ በእውነት ነው የምልህ። የስጋ ዘመድ የምላቸው እንደዚህ የሚቀብሩኝ ናቸው። እንደዚህ እንደዚህ እንደዚህ የሚቀብሩኝ ስለ እውነት ነው የምልህ። ወላ ወንድም ወላ ምን መሰለኝ እኮ እሱማ ለሱማ ብቸኛ እንዳልሆንሽ እኔ ደግሞ አንተና ይ መከታ አድርጌ ነው የምኖረው። ታውቃለህ ከእግዚአብሔር በታች ካሜራ ይዤ ራሱ የመጡት ይሄን እንዲያቆም ከጎንሽ ብዙ ሰው እንዳለ ማንም ሊጎዳሽ እንደማይችል፣ እኔም ይኸው ዛሬ ይሄንን ይዤም የመጡት በእነሱ ፊት ይቅርታ የምጠይቅሽ ይቅርታ እንድታደርግልኝ እና ከልብሽ ከዚህ በኋላ ከጎንሽ ሰው ሆኜ ብዙ ነገር ለማስተካከል አይፈልግ ብዙ ነገር ብዙ ነገር ሴልፍ ለማድረግ ምናምን አብሬሽ የምሆነው በቃ ይኸው ፕሮሚስ ነው። ከዚህ በኋላ ለዛሬ የተሰጠ ፋቂ እንግዲህ ውድ ቤተሰቦች ይኸው ከስንት ልመና በኋላ ከስንት ጭቅጭቅ በኋላ ይቅርታ አድርጋልኛለች። ማርያም በጣም በጣም ይቅርታ ሁለተኛ የለመደኝም። ሞር ደግሞ እንደዚህ አይነት ነገር ከዚህ በኋላ የሚመጣ ከሆነ ለሁለቱ ደውዬ ላዩም፣ ወይ ላንቺ ደውዬ እንደዚህ እያሉኝ ነው ብዬ አሳውቄ ጽጥ ብዬ እነግርሻለሁ፣ እና ውድ ቤተሰቦች ያው እንግዲህ ከስንት ልመና በኋላ ከስንት ጭቅጭቅ በኋላ ይቅርታ አድርጋልኛለች። ሰላም በያቸው እሺ። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ የዛን ምሷን ይዟት ስለማጠ በጣም ቅር ብሎኝ ነበረ። ያው ይቅርታ ደግሞ ማረግ ባህላችን ነውና ይቅርታ ማረግ ይላታል። ያው እሱንም ገፋፍታው ነው እንጂ ፈልጎም እንዳልሆነ ተረድቼዋለሁ። እና እንዴት ናችሁ እናንተ? ደህና ናችሁ ወይ ያው ብቻዬን አውቀ ልጠይቀኝም ስለመጣ ደግሞ በዚህ አጋጣሚ አመሰግናለኝ ማለት ነው። ከዚያ ፋሚሊ እንግዲህ ከዚህ በኋላ አይለመደኝ ማርያምን ምስተካከልም ነገር ካለ በውስጥ እነሱን አውርቼ ማስተካከል ካለብኝ በውስጥ እነሱ ከነሱ ጋር እያወረኝ ማስተካከል ያለብኝን ነገር በስነ ስርዓት በስነ ስርዓት አስተካከላለሁ። ከዚህ በኋላ በምንም ነገር ባሮክ እንደዚህ በክፋቴ በክፋት ስሜን ሊነሳ ስለማልፈልግ እነሱ ነው ይቀር። እንግዲህ ከዚህ በኋላ እንደዚህ አይነት ነገር ላለማድረግ ቀደግም አስገደደውኝ እንደሆነ ብቻ ነው እንድታቁልኝ አንቺም እንድታውቂ ፈልጋለሁ። ከዚህ በኋላ አስተካክላለሁ ሁሉን ነገር ስራዬን ነው አሪፍ የሚሰራ ደግሞ እንዳልኳቸው በውስጥ መግባር እያናገርኳቸው የሚስተካከለውን ነገር ሶልቭ አረጋለሁ። ወይኔ ከዚህ በኋላ ይቀር በስነ ስርዓት። አመሰግናለሁ። ያው እንግዲህ ፋሚሊ ያው ስንመስል ነበር የኔ ችግር ነበረ። ይሄ ሞር ከዚህ በፊትም እንደዚ እንደዚህ ጥፋታት ብቻ የነበረ አሁን እነሱ ይቅርታ ልብስ ስላላቸው ነው እንጂ ማለት ነው ማንም ሰው እንደዚህ አይነት ነገር አያልፍም ነበረ ከአንዳንድ ነበረ ከሰር የሚፈናቀለው ምናምን ቢሆንም ማንም ሰው ይህንን አያስብም። ከዚህ በኋላ እንደዚህ አይነት ነገር